ኦቨር ኮንሰፕሽን ወይም ደግሞ ኮንሱመሪዝም የሚባለው የአንድ የማርኬት ሶሳይቲ አንደኛው ውጤት አድርገን ገልጸዋል። ሌሎችም ውጤቶች አሉት። ዋነኛው ውጤት ግን ይሄ ሸማችነት ነው። ሸማችነት አስቀያሚው ፓርት ምን መሰለ? የማህበረሰብ መስተጋብርን ከሚገነቡት ነገሮች መካከል አለመራራቅ ነው አይደለ? በጣም ሰፊ ያደርገዋል። ጋፑን ማለት ነው። ሰው አንድ ሰው ለሰርጉ አምስት መቶ ሚሊዮን ብር ያወጣል። ሌላ ሰው ደግሞ አምስት መቶ ብር ለመድኃኒት አቶ መንገድ ላይ ይወድቅና ይሞታል። ይሄ ምን አይነት ነገር ይፈጥራል መሰለህ? በማህበረሰብ መካከል ሊስት ትረስት ይፈጥራል፣ አለመተማመን። ሶ ያ 500 ብር ያ 500 ብር መድኃኒት አቶ የሚወድቀው ሰው ምንድነው የሚያስበው? ሶ መንጠቅ ነው እኮ የሚያስበው አይደለ? አየሁነ ሰዓት ላይ ዕድሉን ሳገኝ እኔ 500 ብር መድኃኒት አጥቼ መንገድ ላይ ወድቄ ምናምን ማንም ዞር ብሎ አላየኝም፣ እነሱ ያ 500 ሚሊዮን ሰርግ ይደግሳሉ። ሶ ስለዚህ ቀማቸዋለሁ ይላል። ጀስቲፋይም ማድረግ ይችላል። ሞራሊ ኮሬክት አይደለም አይደለ? አንድ የሌቶ ሎስታ ያባባል አለ ማርኬት ሶሳይቲ ላይ ሁለት በጣም የሰው ልጅ ኢምፖርታንት የሆኑ ነገሮችን እንዲ እንዲነጠሉ ይደረጋል። ጥሩነትና ልክነት፣ ማርኬት ሶሳይቲ ላይ አንድ ነገር ልክ ነው ብቻ ነው ተብሎ ነው የሚታሰበው። ጥሩነቱ እንትን ሚዛን ውስጥ አይገባም። ስለዚህ ይሄ ሰው ምን ያገኛል መሰለ፣ ይሄ ነገር እስከዛሬ ድረስ ልክ ሊሆን ይችላል ካለበት ሁኔታ አንጻር፣ ግን ደግሞ ጥሩ አይደለም ብሎ ነበር ሲቶ ወይ ነበረው። እሱም ይነጥለው ነው ጥሩነት የሚባል ነገር የለም ልክ ከሆነና እኔን ከጠቀመኝ አደርገዋል ይላል ደቡብ አፍሪካ አይነት ሀገራት እኮ ጆበርግ ፕሪቶሪያ ላይ ክራይም የበዛው አሜሪካ ኒውዮርክ ምናም ክራይም የበዛው እኮ በዚህ ነው በጣም ሰፊ የሆነ ልዩነት ይፈጠራል ከዛ ደግሞ ምን ይሆናል መተዛዘን መተባበር መከባበር ምናምን የሚባሉ ነገሮች የሉም ሶ ምን ያስባል ታችኛው ዝቅተኛው ላይ አካባቢ ያለው ማህበረሰብ በቃ ነጥቄ ቀምቼ በክራይም ነው እዛ ደረጃ ላይ ልደርስ የምችለው ክራይምን ጀስቲፋይ ማድረግ ይጀምራል ማለት ነው ሶ በእንደዚህ አይነት ማህበረሰብ ውስጥ ክራይም ራሱ